የአዲስ አበባ ገቢዎች ቢሮ የሂሳብ ሰራተኞችና ኦዲተሮችን አስቆጠ። እስካሁን ሁለት የሂሳብና አንድ የኦዲተሮች ማህበር አባላት በጉዳዩ ዙሪያ እርስ በርስ እየተወያዩ ነው። ቢሮ በበኩሉ 10 ነጥብ 65 ቢሊየን ብር ሊሰወር የነበረን አድኛለሁ ብሏል። በመሆኑ የአዲስ አበባ ገቢዎች ቢሮ ሊሰበሰብ የተገባን ገቢ ሊያሳጡኝ ነበር ያላቸውን የሂሳብና የኦዲት ባለሙያዎች ፍቃድ ሰጪው አካል እርምጃ እንዲወስድ ጠይቋል። ፍቃድ ከተሰጣቸው 823 የሂሳብ ባለሙያዎችና ኦዲተሮች መካከል 334 የሂሳብ ባለሙያዎችና ኦዲተሮች ያቀረቧቸው የሂሳብ መዝገቦች ከ75 በመቶ በላይ የገቢ ልዩነት አዘጋጅተው በማቅረባቸው የሙያ ፈቃዳቸው እንዲሰረዝ መጠየቁን አሳውቋል። 490 የሂሳብ ባለሙያዎች ደግሞ ከ25 እስከ 75 በመቶ የገቢ ልዩነት ያለው የሂሳብ መዝገብ አዘጋጅተው በማቅረባቸው የመጨረሻ የጽሑፍ ማስጠንቀቂያ እንዲሰጣቸውም ጠይቋል። ይሁንና 39 የሂሳብ ባለሙያዎችና ኦዲተሮች ያዘጋጃቸው የሂሳብ መዝገቦች ልዩነት የሌላቸው በመሆኑ ቦርዱ ለእነዚህ ባለሙያዎች እውቅና ይስጣቸው በማለት ጠይቋል። ማሳሰቢያ፣ ዜናው የተገኘው ከአዲስ አበባ ገቢዎች ቢሮ ቴሌግራም ላይ ሲሆን የተጠሩት ባለሙያዎች የድምር ስህተት ያለው በመሆኑ ቢሮ ማስተካከያ ያደርጋል ብለን እንጠብቃለን።